ደጋግ በአንድ ጉዳይ ተመሳሳይ ሁለት ሶስት ጊዜ ተመሳሳይ ጊዜ ገባለሁ የተስሐ ማለት ነው እና አንዳንዴ እኔ ብረሳው የሆነ አለም እንዳልበደልኩ ይሰማኛል ስለምል አንዳንዴ መርሳት አልፈልግም፣ ጥፋቴን ማለት ነው። አንዳንዴ ደግሞ በጣም እንቅልፍ ሲነሳኝና ሁል ጊዜ ስረበሽበት ያን ጉዳይ ጌታ ሆይ፣ የሆነ ይቅር እንዳልከኝ እንዳቅ ምን ነው በረሳሁት ምን ነው እንዳልተፈጠረ በተሰማኝ ይላለሁ። የሆነ ይቅር ያልከኝን እንዳውቅ ይቅር እንዳልከኝ እንዲገባኝ ምን ነው በረሳሁት። አንዳንዴ ደግሞ እናንተ በደላችሁን ስትረሱ እግዚአብሔር ያስታውሳል፣ እናንተ ስታስታውሱ እሱ ይረሳላችኋል ስለሚል ምናልባት ሁሌ ማስታውሰው እንደው እሱ ይቅር እንዲለኝ ሆን በጣም ነው የምረበሸው እንደነገርኩ ንስሐ ገብቼበታለሁ አሁን በርግጥ አገር ቤት አይደለም ያለሁትና ንስሐ ምናምንም ብቻ ጥፋትን ስታጠፋ ነው እንጂ መመለስ ስትፈልግ በጣም ከባድ ነው። እና በአካል ንስሐ ለመግባት በጣም ተቸግሬ ነበረ። ያለኝ አባት እያለኝ እሄዳለሁ፣ ሀሳቤን ቀይሬ እመለሳለሁ፣ እሄዳለሁ፣ እመለሳለሁ። እና ከጋር ከወጣውን በኋላ ጻፍኩኝና በጣም ጨክኜ በቃ የዛሬ ዓመት ላይ ነው እንደዚህ ማለት በጣም ከነበርኩበት እንትን እንደወጣ ብዬ መከሩኝ፣ አባቴ ምናም በጣም አጽናኑኝ። እናወራለን እየቆየንም ቢሆን ያው አማራ ክልል ኢንተርኔት ስለሌለ በደንብ ብዙ ጊዜ ስለማላወራቸው መረጋጋት አልችልም። በእርግጥ አሁንም ጾም ከመግባቱ በፊት ምናምን አወሮቻቸዋለሁ እኛ አገኛቸዋለሁ አልፎ አልፎም ቢሆን ሁሌ ግን እረበሻለሁ። መረጋጋት ግን ጭራሽ ነው ያልቻልኩት ማለት ነው። ሁሌ በቃ ማለት ሁሌ ነው። እኔ እንጃ እንዴት እንደሆነ አላውቅም። በእርግጥ ምናልባትም ያው ጥፋቴ በጣም ከፍ ያለም ስለሆነ ይሆን አላውቅም። እና አንዳንዴ ሁሌ ያለ መርሳቴንና ማሰቤን የጌታን ምሕረት ያቃለልኩም ይመስለኛል። ይቅር ወይነቱን የተውኩኝ እና ምን ይመስለኛልና ብቻ አላቅም። በጣም ነው የሚከፋኝ። ምን ማድረግ እንዳለብኝም አላቅም። ግን አይ መልካም ነው ምናል በጣም መቼም የእናንተን የአገልጋዮቹን አይነት ልብ ለእኛ ይስጠን። በቃ ትክክለኛ አገልግ ማለት ልክ እንደዚህ ነው። እኔ ጌታ በሚያውቀው እንዲህ አይነት እንደ አንቺ አይነት ልብ ቢኖረኝ እጅግ በጣም ደስ ይለኛል። ገኒ በመጀመሪያ እጅግ በጣም ደስ ሊልሽ ይገባል። እግዚአብሔርን የምትፈልግ ልብ ፈጽማ ፈጽማ ደስ ሊላት ይገባል። የአንቺ ልብ እግዚአብሔርን የምትሻ ልብ ነች። ሲቀጥል ደግሞ መጸጸት ትልቁ መሰረታዊ ነገር ነው። ለሰራሹ ኃጢአት ለሰራሹ መጸጸትሽ መልካም ነው። በነገራችን ላይ ተወዳጆች ተመሳሳይ የምንሰራውን ኃጢአት ክርስቶስ ኢየሱስ ይቅር ይላል። ነገር ግን የይሁዳን ንስሐ መሆን የለበትም። የይሁዳን ንስሐ የምንገባ ከሆነ በምንም ታምር ይቅር ልንባል አንችልም። ግን ከልባችን እንደ የጴጥሮስንን ባያነባን ከልባችን ግን ምንጸጸተው ጸጸት ጌታ ኢየሱስ ክርስቶስን ይቅር በለን የምንለው ይቅርታ ተቀባይነት ይኖረዋል። በቻልነው አቅም ነገሮችን ሁሉ ከልባችን ማድረግ አለብን። ትልቁ ነገር ያ ነው። እግዚአብሔር አምላክ የሚወደው ትልቁ ነገር እኮ ጸጸት ምንን ሆነና፣ ገኒ እግዚአብሔር የሚወደው ትልቁ ነገር ምንን ሆነና፣ ጸጸትን እኮ ነው የሚወደው። እግዚአብሔር ከሁሉ አብዝቶ የሚወደውን ነገር እኮ ነው ገንዘብ ያደረግሽው። ገኒ በአንዳች ጋር ልትጋባ አይገባም። በቃ ኃጢአትን ሰርተሽ ለሰኮንድ ራሱ ህሊናሽ ረፍት ካላገኘ እንጂ ትክክለኛ አግባብ የሆነውን ጸጸት እየተጸጸሽ ያለሽ እህታችን ነሽ። በርችልን፣ ተወዳጆች እግዚአብሔር አምላክ በነገራችን ላይ ኃጢአትን የሚረስ አምላክ ነው። አባቶች ምሳሌን ሲመስሉ አንድ ታሪክ ትዝ አለኝ፣ ልንገራችሁ። አንዲት እህት እግዚአብሔር አምላክ ሁልጊዜ ይገለጽላታል እና ለነሳ አባቷ የሪች ትነግራችኋለች አባቴ ዛሬ እኮ እግዚአብሔር አምላክ ተገለጸልኝ፣ ትላቸዋለች እና እኛ አባት ግራ ገባቸው። ሚን ትቀባጥረለች እንደው ምናምን አሉ በውስጣቸው። ከዛ እች ሴት እየሄደች አባቴ እግዚአብሔር ተገለጸልኝ፣ እኛ አባት ደግሞ እንደው ደጋግሞ ምንድን ነው እች ልጅ እንደው የምትቀባጥር ብለው ያፌዙባት ጀመር። ከብዙ ጊዜ በኋላ እኚህ ካህን ቢመራቸው ምንድን ነው እግዚአብሔር ሳይገለጽልሽ ተገለጸልኝ የምትዩው? ነው ይሄ ሰዎችን ማሰላቸት ነው። ይላቷል እና ያቺ ሴት ተነግራቸዋለች። አባቴ አይ በስትክክል እግዚአብሔር ይገለጽልኛል ብላ ተነግራቸዋለች። መልካም በስትክክል የሚገለጽልሽ ከሆነ ሁለት ጥያቄ እጠይቅሻለሁ። ያንን ጥያቄ ረች ትጠይቀዋለሽ እውነት እግዚአብሔር ከሆነ የሚገለጽልሽ ይመልስልሻል። ምክንያቱም እኔም የጠየቅሽን ሁለቱንም ጥያቄ ከእግዚአብሔር በቀር ማንም ሊመልሰው ስለማይችል ይሏታል እኚህ አባት። ያች ሴት እሺ አለች እሺ አለች እና ወደ ካህኑ ቀርባ ሁለቱን ጥያቄ ትቀበላለች። አንደኛው ሰሞኑን እኔ ጋር የምትመላለስ አንዲት ንሳ ልጅ አለችኝ እና እጅግ በጣም የገጠማት ከባድ ፈተና አለ ያንን ፈተና ከእኔ በቀር ለማንም አልተናገረችም። በእኔና በሷ መሃል ደግሞ ያለውን ሊያቅ የሚችለው እግዚአብሔር አምላክ ብቻ ነው እግዚአብሔር አምላክ ብቻ ነው። ሁለተኛው ደግሞ ከሰሞኑ እጅግ በጣም የሰራው ትልቅ ነውር፣ ትልቅ ኃጢአት አለ ከአንድ ካህን የማይጠበቅ ትልቅ ኃጢአት፣ ትልቅ ነውር የሰራሁት ነገር አለ ሳሉ ሳያደርግን እሳገበችበታል እና ያም ኃጢአት የሰራሁት በደል ምን እንደሆነ ጠይቅ ያሏት ያች ሴት በሰላም ሄደች። እግዚአብሔር አምላክ ይገለጽላታል እና ሁለቱንም ጥያቄ ጠይቃ በስክል ተመልሶላት በመነጋቱ ወደ ቤተክርስቲያን ትሄዳለች እና እኛ አባት ምን ብላ ልትቀባጥር ይሆን ብለው ወደ እርሷ ይቀርባሉ። እግዚአብሔር ተገለጸልሽ ለመሆኑ አሏት። አዎ እግዚአብሔር ተገለጸልኝ። መልካም የመጀመሪያውን ጥያቄ ምን ብሎ መለሰልሽ? እርሶ ጋር ምትመላለስ የነሳ ልጆት ክርስትና ስሟ ሀገሪት ምትባል እንደገና እንደው ያለባት ችግር እንዲ እንዲህ አይነት ችግር ነው፣ እና እንደውም መፍትሄውም ጭምር እግዚአብሔር አምላክ እንዲ ነው ብሎ ነግሮኛል ብላ ተነግራቸዋለች። እኛ አባት ደነገጡ። ተወዳጆች እጅግ እጅግ እጅግ በጣም ደነገጡ። ምክንያቱም ሁለተኛው ጥያቄ እሳቸው ኃጢአት ነው፣ ሁለተኛው ጥያቄ እሳቸው በደል ነው። እጅግ በጣም ደነገጡ። እንዴ ሁለተኛውን ጥያቄ ለመሆኑ ሆነ ጠይቅሽው አሉት፣ እንደማፈር ብለው አው አባቴ እርሶ እንዲያምኑ ብዬ እግዚአብሔር አምላክን ሁለተኛውንም ጥያቄ ጠይቄዋለሁ። እና ናኛ አባት በጣም እያፈሩ ለመሆኑ እግዚአብሔር ምን አለሽ ብለው ጠየቋት። እርሶ እንዲያምኑ ብዬ ደጋግሜ ደጋግሜ እግዚአብሔር አምላኬን ጠየኩት፣ ነገር ግን እግዚአብሔር ረስቼዋለሁ ብሎ መለስተልኝ አለቻቸው። ምክንያቱም እኚህ አባት የሰሩት ኃጢአት ሳይውል ሳያድር ምን ብለውበት ነበረ? ንሳ ገብቶበት ነበረ። በምሳሌ አባቶች እንዲህ ባለ መልኩ ያስተምራሉ። ባጭሩ ትልቁ ኢንቴንሽን ምንድነው እግዚአብሔር አምላክ ንሳ በገባንበት ጉዳይ ላይ ዳግም ዳግም ስማችን አንስቶ የማይጠይቀን ቸሩ የሆነ ጌታ ነው። ሰውኔ ድሮ ማንነታችሁ ነው የሚመዘው። እና ገኒ ትልቁን በቃ እጅግ በጣም ትልቁን ትልቁን ነገር ነው ገንዘብ ያደረግሽው፣ ጸጸት እግዚአብሔር አምላክ እጅግ በጣም የሚወደው ነገር ነው። እና አሁንም የጸጸትን ልብ እግዚአብሔር አምላክ ከአንቺ አያርቅብሽ በጸጸት ከእግዚአብሔር ጋር በደንብ ታረቂ ገኒዬ፣ ከሁሉ በላይ ደግሞ ፈተናዎች እንዳይበረቱብሽ ጸሎት አድርጊ። እሺ ገኑ። እሺ ዲያቆን፣ በጣም ነው ማመሰግነው። ማርያም፣ እንዴት ደስ እንዳለኝ አንተ አጣቅ። ጌታ ያክብርልኝ። አሜን፣ አሜን። ገኒዬ፣ በርቺልን፣ እንወድሻለን። እሺ፣ እሺ።